በስክሪናችሁ ላይ የምትመለከቱ ውጤት እውነተኛ ነው። ይህም ውጤት የመጣው ደርማ ሮለር በመጠቀም ነው። አዎ፣ ደርማ ሮለር ውጤታማ ነው። ጸጉራችሁን ለማሳደግ ከፈለጋችሁ፣ በጸጉር መርገፍ ከተቸገራችሁ፣ ጸጉራችሁ በጥሩ ሁኔታ እንዲያድግ ከፈለጋችሁ፣ ለዚህም የሚረዳችሁ መሳሪያ ደርማ ሮለር ነው። ታዲያ ይህን መሳሪያ አጠቃቀሙን ማወቅ በጣም አስፈላጊ ነው። ስለዚህ ራሳችሁ ላይ ጉዳት አታደርሱም ማለት ነው። በዛሬ ቪዲዮ በቻልኩት መጠን ይህን ደርማ ሮለር እንዴት መጠቀም እንዳለባችሁ የምነግራችሁ ይሆናል። ሰላም ዶክተር ትንሳኤ ነኝ። እንኳን ወደ ዩቱብ ቻናል በሰላም መጣችሁ። በመጀመሪያ ለምንድን ነው የፀጉር መርገፍ የሚከሰተው? የፀጉር መርገፍ ምክንያቱ ወደ ፀጉራችን የሚሄደው የደም ዝውውር መቀነስ ወይም ሰውነታችሁ አስፈላጊ የሆኑ ቪታሚኖችና ማዕድናት እጥረት ካጋጠመው ለምሳሌ ቪታሚን ዲ3 ወይም ሰውነታችሁ የአይረን እጥረት ካጋጠመው ይህ የፀጉር መርግፍ እንዲከሰት ያደርጋል። ታዲያ ጥሩ የሆነ የቪታሚን ዲ3፣ ጥሩ የሆነ የአይረን ፌሪቲን፣ ሄሞግሎቢን መጠን ካለው ሆርሞናችሁ፣ የታይሮድ ሆርሞን መጠን ጤናማ ከሆነ በፒሲኦኤስ ወይም ፖሊሲስቲክ ኦቫሪያን ሲንድራም ካልተጠቃችሁ እና ሁሉም ነገር በቁጥጥር ስር ከሆነ ይህ መሳሪያ ይረዳችኋል። እንዴት ነው የሚሰራው? ይህን መሳሪያ በምትጠቀሙበት ጊዜ ምንድን ነው የሚያደርገው? ወደ ጭንቅላታችን የሚሄደውን የደም ዝውውር ያሻሽላል። ይህንም የሚያደርገው ጥቃቅን የሆኑ ጉዳቶችን በማድረግ ነው። ታዲያ በአጠቃላይ በሰውነታችን የሆነ ቦታ ላይ ጉዳት ሲደርስ ወይም ቆዳችን ትንሽ ሲቆረጥ ምንድን ነው የሚፈጠረው? ሁሉም ቪታሚንና ማዕድናቱን ወደዛ ወደ ተጎዳው ቦታ በመሄድ ያንን ቦታ ያድኑታል። ጭንቅላታችን ላይም የሚደረገው ተመሳሳይ ጥንሰ ሀሳብ ነው። ጭንቅላታችን ላይ ጥቃቅን የሆነ ጉዳት ስናደርስበት ሰውነታችን ሁሉንም ቪታሚኖችና ማዕድናት ወደዚህ ቦታ በመውሰድ እንዲድን ያደርገዋል። ታዲያ በዚህ መልኩ የፀጉር ፎሊክሎች ተጨማሪ ብዙ ቪታሚኖችን፣ ማዕድናት እና አስፈላጊ የሆኑ ነገሮችን ያገኛል። ያም ደግሞ የፀጉር እድገትን ያሻሽላል። በዚህ መልኩ ነው ፀጉራችሁ በደንብ የሚያድገው። ደርማ ሩለር ስትጠቀሙ ሁለት ነገሮች በጣም አስፈላጊ ናቸው። በመጀመሪያ መጠኑ ነው። ምን አይነት መጠን ያለው ደርማ ሮለር ነው የምትጠቀሙት እና ሁለተኛው ደግሞ በምን ያህል መጠን ወይም ኃይል ነው ተጭናችሁ ደርማ ሮለሩን የምትጠቀሙት? ደርማ ሮለር የሚመጣው በአራት አይነት መጠን ነው። ከ0.25 ሚሜ ጀምሮ የሚቀጥለው 0.50 ሚሜ፣ ሶስተኛው 1 ሚሜ እና አራተኛው ደግሞ 1.5 ሚሜ ነው። ከዚህ በተጨማሪም በ2 ሚሜ፣ በ3 ሚሜ ልታገኙት ትችላላችሁ። ነገር ግን የቆዳ ሐኪም ካልሆናችሁ ለራሳችሁ መጠቀም ከፈለጋችሁ ከ0.50 ሚሊ ሜትር በላይ አትጠቀሙ። 0.25 ወይም 0.50 ሚሊ ሜትር መጠቀም ትችላላችሁ። ደርማ ሮለር ቆዳ ላይም መጠቀም ይቻላል እና ጭንቅላት ላይ ነገር ግን ተመሳሳይ ደርማ ሮለር ወይም ለጭንቅላታችን የምንጠቀመውን ለቆዳችን መጠቀም የለብንም። ለቆዳችሁ ወይም ለፊታችሁ መጠቀም ከፈለጋችሁ ሌላ ደርማ ሮለር መጠቀም ይኖርባቸዋል። አሁን ስለ ንጽህና እናውራ። ይህ በጣም አስፈላጊ ነው። ደርማ ሮለራችሁን ማጽዳት እና ንጽህናውን መጠበቅ አለባችሁ ንጽህናውን የማትጠብቁ ከሆነ ከፍተኛ የሆነ ለኢንፌክሽን የመጋለጥ እድል ይኖራችኋል። እንዴት ነው ደርማ ሮለራችሁን የምታጽዱት ከተጠቀማችሁ በኋላ በንጹህ ውሃ ያለቅልቁትና አንቲሴፕቲክ ፈሳሹ ይንከሩት ወይም አንቲሴፕቲክ ፈሳሽ ያፍስሱበት እና እንዲደርቅ ያድርጉት ከደረቀ በኋላ ሙሉ ለሙሉ ጸድቷል እንላለን ይህ የመጀመሪያው ነው ሁለተኛው ደግሞ ስለ መጠኑ ነው ስለመጠኑ ከመንገሬ በፊት እንዴት እንደምንጠቀም አጠቃቀሙ ልንገራችሁ። አንድ ቦታ ላይ ብትጠቀሙት ተመራጭ ነው። ለምሳሌ አንድ የሆነ ቦታ ላይ የፀጉር መመለጥ ካለባችሁ እዛ ቦታ ላይ ብቻ ተጠቀሙት። ሙሉ ጭንቅላታችሁ ላይ አታድርጉት። አዎ፣ ሙሉ ጭንቅላታችሁ ላይ መጠቀም ትችላላችሁ ነገር ግን አንድ የተወሰነ ቦታ ላይ ማተኮር የተሻለ ነው። ማለትም አንድ የሆነ ቦታ የፀጉር መመለጥ ካለ ማለት ነው። የዛኔ የተሻለ ውጤት ታያላችሁ። ሌላው ደግሞ መጠቀም ያለባችሁ ወደ ጸጉራችሁ አቅጣጫ ነው። ወደ ኋላ የምትጠቀሙ ከሆነ ወደ ታች ነው መጠቀም ያለባችሁ። ከጎኑ ስጠቀሙ ደግሞ ልክ በዚህ መልኩ ነው መሆን ያለበት። ከፀጉራችን እድገት በተቃራኒ አቅጣጫ መጠቀም የለብንም። ሁለተኛው ነገር ደግሞ ሃሽ ትሪክ ምልክት ተጠቀሙ። ለምሳሌ በዚህ በኩል መጠቀም ከፈለግኩኝ፣ በዚህ በኩል ጸጉር የሚያድገው ወደ ታችኛው አቅጣጫ ነው። ምንድነው የማደርገው? ደርማ ሮለር ስጠቀም እንደዚህ ነው የማደርገው ከአምስት እስከ ሰባት ጊዜ እንደዚህ እያደረግኩኝ ይጠቀማለሁ። በመቀጠል በዚህ አቅጣጫ ከአምስት እስከ ሰባት ጊዜ አደርጋለሁ። ከዛ በዚህ አቅጣጫ እጠቀማለሁ እና በመጨረሻም በዚህ አቅጣጫ እጠቀማለሁ። ታዲያ የሃሽትሪክ ምልክት እሰራለሁ። ሌላው ደግሞ ወደኋላ አላደርግም። ወደ አንድ አቅጣጫ ብቻ ነው። በዚህ መልኩ ነው ደርማ ሮለር ጭንቅላታችን ላይ እና ቆዳችን ላይ የምንጠቀመው። አሁን ስለ መጠኑ እናውራ። መጠኑ በጣም ኃይለኛ መሆን የለበትም። ለመጀመሪያ ጊዜ የምትጠቀሙ ከሆነ በጣም ሳትጫኑ ጭንቅላታችሁ ላይ ተጠቀሙ እና ስሜቱ ይሰማችሁ። በዛ መልኩ ልምዱን ታዳብራላችሁ። በመጀመሪያ ጭንቅላታችሁ ላይ በጣም ሳትጫኑ ወደ አንድ አቅጣጫ ብቻ ተጠቀሙ እና ጭንቅላታችሁን ወጋ ወጋ የሚያደርግ መርፌዎች ይሰማችኋል። በዚህ መልኩ ነው የምትጠቀሙት። ይህንንም አንድ ቀን እየዘለላችሁ ለሳምንት ወይም ለአስር ቀን ያህል ይጠቀሙት እና የተወሰነ ጊዜ ከተጠቀማችሁ በኋላ ትንሽ ጫን ማድረግ ትችላላችሁ። ህመሙን መቋቋም የምትችሉ ያህል ጫን በማለት መጠቀም ትችላላችሁ። የተጠቀማችሁበት ቦታ ላይ መቅላት ወይም መድማት ከተፈጠረ በሚቀጥለው ጊዜ መጠቀም የለባችሁም። እነዚህ ምልክቶች ሙሉ ለሙሉ ከጠፉ በኋላና ጭንቅላታችሁ ጤናማ ከሆነ በኋላ ነው መጠቀም ያለባችሁ። የተጠቀማችሁት ቦታ ላይ መቅላት ወይም መድማት ከተፈጠረ በሚቀጥለው ጊዜ መጠቀም ያለባችሁ እነዚህ ምልክቶች ሙሉ ለሙሉ ከጠፉ በኋላና ጭንቅላታችሁ ጤናማ ከሆነ በኋላ ነው መጠቀም ያለባችሁ። ሁልጊዜ አስታውሱ፣ ደርማ ሮለር መጠቀም ያለባችሁ ምቾት እስኪሰማችሁ ድረስ ብቻ ነው። ምንም አይነት ህመም ወይም አለመመቸት፣ መቅላት ወይም ኢንፍላሜሽን ቦታው ላይ ከሌለ ብቻ ነው መጠቀም ያለባችሁ። እነዚህ ካሉ በድጋሚ ሲድን ነው መጠቀም ያለባችሁ። መድማት ካለ በጣም አትጫ ነው። ይህ ማለት ከመጠን በላይ ተጭናችሁታል ማለት ነው። ቦታው ላይ እስከሚቀላ ድረስ መጠቀም ትችላላችሁ። ከዛ በኋላ ግን ማቆም ይኖርባችኋል። እንደተረዳችሁኝ ተስፋ አደርጋለሁ። ለአስር ቀናት አንዳንድ ቀን እየዘለላችሁ ከተጠቀማችሁ በኋላ ለቀጣይ አስር ቀናት በየቀኑ ትጠቀማላችሁ። ከዛ እንደገና ከአስር ቀን በኋላ አንድ ቀን እየዘለላችሁ በዚህ መልኩ መጠቀም ይኖርባችኋል። ለወር ያህል በዚህ መልኩ ከተጠቀማችሁ በኋላ ሰውነታችሁ የሚሰጠውን ምላሽ ተመልከቱ እና እዛ ቦታ ላይ ፀጉር ማለግ ከጀመረ መጠቀማችሁን አቁሙ። ይህ ማለት ውጤት አግኝታችኋል ማለት ነው። ከዛ በኋላ በ15 ቀን አንዴ ወይም በወር አንዴ ማድረግ ትችላላችሁ። ያ በቂ ነው። በዚህ መንገድ ነው ደርማ ሮለር የምትጠቀሙት። አሁን ደግሞ ደርማ ሮለር ከተጠቀማችሁ በኋላ ምን ማድረግ አለባችሁ የሚለውን እንመለከታለን። ደርማ ሮለር ከተጠቀማችሁ በኋላ ማንኛውንም የእጽዋት ዘይት ወይም ቅባት መጠቀም ትችላላችሁ። ይህም እድገቱን ያፋጥነዋል። ለዚህም የወይራ ዘይት ወይም የኮኮናት ዘይት መጠቀም ትችላላችሁ እና ከስምንት እስከ አስር ጠብታ የጥብስ ቅጠል ዘይድ ወይም ቲትሪ ኦይል ጨምራችሁ በደንብ አደባልቁት እና እዛ ቦታ ላይ ያድርጉት። ማታ ተቀብታችሁ አሳድሩት እና ጠዋት ላይ ፀጉራችሁን መለቀለቅ ትችላላችሁ። ማስጠንቀቂያ፣ ሚኖክሲዲል የምትጠቀሙ ከሆነ አትጠቀሙ። ደርማ ሮለር ከተጠቀማችሁ በኋላ ሚኖክሲዲል በፍጹም በጭራሽ እንዳትጠቀሙ። ሁሉንም ጥያቄዎች እንደመለስኩላችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ለእናንተ ው